አፍላ ፍቅር ላይ ከምናውቃቸው የሴት ተዋናዎች መካከል በሀብት ማን ይበልጣል? ሰላም ውድ ቤተሰቦች፣ ባለፈው በሰራሁላችሁ ቪዲዮ ብዙዎቻችሁ እንግዲህ የሴቶችንም ስራለን ባላችሁ መሰረት እንግዲህ ዛሬ ከአፍላ ፍቅር ከምናውቃቸው አምስት ተዋናዮች መካከል በሀብት ማን ይበልጣል የሚለውን ሰርች ካደረግኩ በኋላ እንዲሁም ኢንተርቪው ካደረግኳቸው በኋላ ይዤላችሁ መጥቻለሁ ማለት ነው። ቪዲዮው ላይክ በማድረግ እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ መከታተል ትችላላችሁ ማለት ነው። አሁን እንግዲህ በቅደም ተከተል የማ ማስቀምጥላችሁ ነው የሚሆነው። እንግዲህ በአምስተኛ ደረጃ ላይ የምናገኛት ከአፍላ ፍቅር በሀብት መጠን በካራክተር ስሟ ጀሪ እንዲሁም በትክክለኛ ስሟ ይወርዲን፣ እንግዲህ ከአፍላ ፍቅር ሴት ተዋናዎች መካከል በአምስተኛ ደረጃ ላይ ትቀመጣለች ማለት ነው። እንግዲህ ይህንን መሬት ታረግ ጀሪ እንግዲህ የራሷ የሆነ የውበት ሳሎን ያላት ልጅ ነች ማለት ነው። እንግዲህ ጀሪ ከአፍላ ፍቅር ተዋናዎች መካከል በሀብት አምስተኛ ደረጃ ላይ ትቀመጣለች ማለት ነው። አራተኛ ደረጃ ላይ የምናገኛት በካራክተር ስሟ ሶሲ እንዲሁም በትክክለኛ ስሟ ራንሰም ራንሰም እንግዲህ እስካሁን የራሷ የሆነ ቢዝነስ ባይኖራትም የፈለገችውን ማድረግ እንዲሁም የፈለገችውን መግዛት የምትችል ልጅ ነች ማለት ነው። እንዲሁም በእሷም ስትጠይቅ ቤተሰቦቿ ባለሀብት እንደሆኑና የምፈልገውን ነገር በቅርቡ መክፈት እንደምትችል ተናግራለች ማለት ነው። እንዲሁም ከአፍላ ፍቅር ሴት ተዋናዮች መካከል ሀብት አራተኛ ደረጃን ትይዛለች ማለት ነው። ወደ ሶስተኛ ደረጃዋ ተዋናይ ስንመጣ በሶስተኛ ደረጃ ላይ የምናገኛት ቤዛ እንዲሁም በትክክለኛ ስሟ ፍቅር፣ ፍቅር እንግዲህ አሁን ላይ የብዙ ካምፓኒዎች እንዲሁም የብዙ ድርጅቶች ብራንድ አምባሳደር በመሆን በጣም ብር እያካበተችና እውቅናን እያተረፈች ትገኛለች ማለት ነው። እንግዲህ እሷም እንደተናገረችው በቅርቡ የራሷ የሆነ የሴቶች የልብስ ሽፎን ቤት እንደምትከፍት ተናግራለች ማለት ነው። እንግዲህ ቢዚቲ በአፍላ ፍቅር ከሚገኙ አምስት ተዋናዮች መካከል በሀብት ሶስተኛ ደረጃን ትይዛለች ማለት ነው ወደ ሁለተኛ ደረጃዋ ተዋናይ ስንሄድ በሁለተኛ ደረጃ ላይ የምናገኛት ሄቨን ሄቨን እንግዲህ በሁለተኛ ደረጃ ላይ እናገኛታለን ሄቨን እንግዲህ ብዙዎቻችሁ ታውቃላችሁ ብዬ አስባለሁኝ ሄቨን ፐርፊውም የሚል የራሷ ሽቶ ቤት እንዳላት እና ወንድ ወንድ እንድትሸት የሚያደርግን ካለባበሷ ቀጥሎ ይሄ ሽቶ በጣም ቆንጆ ሲሆን እኛ ሴቶች ወንዶች ሲቀባቸው ይህማ ወንድ ነው የምንለው፣ እኚህ ሽቶ ሲቀባ ብቻ ነው። እንዲሁም የራሷ የሆነ መኪና ያላት ልጅ ነች። እንዲሁም በቅርቡ አዲስ የሆነ ቢዝነስ እንደምትጀምር ተናግራለች ማለት ነው። እንግዲህ ከአፍላ ፍቅር አምስት የሴት ተዋናዮች መካከል ሄቨንን በሁለተኛ ደረጃ ላይ እናገኛታለን ማለት ነው። አንደኛ ላይ የምናገኛት ማን ነው? አንደኛዋን ለማወቅ ይወጋችሁ ይመስለኛል። እንግዲህ በአንደኛ ደረጃ ላይ የምናገኛት ፊዮሪ ፊዩሪን እንግዲህ በአንደኛ ደረጃ ላይ ከአፍላ ፍቅር ከሚገኙ ሀብታም የሴት ተዋናዮች በአንደኛ ደረጃ ላይ ትገኛለች ማለት ነው። ዮሪ አሁን ላይ እንግዲህ የተለያዩ የሴት ፋሽን ልብሶችን ከውጭ በማስመጣት በኦንላይን እያከፋፈለች ትገኛለች ማለት ነው። እንዲሁም ከዚህ በተረፈ የብዙ ድርጅቶች አምባሳደር በመሆን እንዲሁም ብዙ ማስታወቂያዎችን በመስራት ከአፍላ ፍቅር የመጀመሪያውን ደረጃ ትይዛለች ማለት ነው። እንዲሁም በቲክቶክና ና በኢንስታግራምም ብዙ ተከታ ስራዎች ስላሏት ከአፍላ ፍቅር ለየት ባለና እንዲሁም በብዙዎች ዘንዳ ቀልብን የሳበች ልጅ ሁናለች ማለት ነው። እንግዲህ ብዙዎቻችሁ እንደምታውቁት ፊዮሪ በጣም ብዙ ማስታወቂያዎችንና የብዙ ድርጅቶች አምባሳደር ሁና እያገለገለች ትገኛለች ማለት ነው። ይህ ማለት እንግዲህ አፍላ ፍቅር ላይ ከምናውቃቸው አምስት የሴት ተዋናዎች መካከል ፊዮሪ የመጀመሪያውን ደረጃ ትይዛለች፣ በሀብት መጠን ማለት ነው። እንግዲህ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበረ። እስካሁን ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ ማለት ነው። እስካሁን ድረስ ቪዲዮን ታያችሁት፣ ቪዲዮን ላይክ በማድረግ እንድታበረታቱኝ ይላለሁ ማለት ነው። መልካም ጊዜ። በቀጣይ ቪዲዮ እስከምንገናኝ